አልቅሽ አሁን ምንም ማልቀስ አያስፈልግም። እና ውድ ቤተሰቦች ሀሳቤ ልጨቀስ ምንድነው ውድ ቤተሰቦች እያያቸት ነው፣ እውነት እያለቀሰች ግን፣ ምን ላርግኝ እማ፣ ለምንድነው ባን እኔ ምነግርሽ ማሰኝሽ እኔ ምን ላርግ ማርያም፣ ቤተሰብ ምን ምነግራትን እየሰማሽኝ ያለ። አሁን ትናንትና ያው እናቴ አሁን ታማ ተኝታለች። እራሱ ትናንትና ደህና ነበረች፣ ግን በቃ ልቧን ደንግጣ ስለነበረ አንዳንድ ሰዎች ተመካክራችሁንም የሚላለ አይደለም፣ ምክር አይደለም እሷ ምክራታ። ሰላም ውድና እየተከበራችሁ የዩቱብ ቤተሰቦቻችን፣ እንዴት ናቸው? እኛለን ክብሩ ይስፋለ ድንግል ማርያም ልጅ። ውድ ቤተሰቦች ያው እንግዲህ ካሁን በፊት ያለውን ቪዲዮም እስካሁን ማብራችሁን ያላችሁ ቤተሰቦች እጅግ በጣም ነው የምናመሰግነው። አመሰግናለሁ እንደግልም እንደ ፋሚሊም እንደ ግሩፕም እናመሰግናለን እያልሁ ያው አንዳንዴ ሶሻል ሚዲያ የተለያዩ በቃ ላለ በኢኮኖሚካሊም ሜንታሊቲም ብዙ ነገሮቹ ደስ የሚሉ ነገሮች አሉት። ነገር ግን በዛ ልክ ደግሞ ሪስክ ቴከር ነው ማለት በጣም ሪስክ ተወስዶ የሚሰራ ስራ ነው። ምክንያቱም ብዙ ጊዜ ፕራይቬሲ የሆነ ላይፋችንን ነው አሳልፈን ለሰዎች የምናሳየው ማለት ነው፣ እና እኔ ደግሞ ያው እንደ እንደ ድልም ሆኖ እንዳጋጣሚም ሁኖ ሆኖ ያው ኤልዱ ታቋታላችሁ እንግዲህ ባለቤቴ፣ ብዙ ጊዜ የምነግራትን ነገር እየሰማችኝ አይደለም እየሰማችኝ አይደለም ስላችሁ፣ አንዳንዴ ሚዲያ ላይ የማይወጡ ነገሮችን እያወጣች አስቸግራኛለች። እናንተ እንደምታውቁት ካሁን በፊት በጣም በብዙ ነገር በአሪፍ ቪዲዮ ብንሰራም፣ አንዳንዴ ግን ቫይራል ይሆንልኛል ያለች ያለሆነ ነገር እየሰራች ከኔ አልፎ በእኔ ጀርባ ያሉ ፋሚሊዎች ጓደኞች ቤተሰብ ሳይቀር እያዘነብኝ ያለ እኔም ማለት ነው። ስለዚህ እንግዲህ ውድ ቤተሰቦች ትናንትና ከሰዓት ካሁን በፊት አይደገመኝም፣ እንደዚህ አይነት ስህተት አልሰራም፣ እንደዚህ አይነት ስህተት አልሰራም፣ እባክህን ተውልኝ ስትላይ ተውኩት። ምንም ካላችሁ ዩቱቡን ቻናሉን ሊሸጠው ነበረ፣ ካሁን በፊት እንደዚህ አይነት ስህተት ስትሰራ ማለት ነው ከዛ ቃል ገብታልኝ ነበረ። እንደዚህ አይነት ስህተት ያለው ችንት ነገር አልሰራም፣ ቤት ቁጭ ከምን ልስራበት እና አንተና አንተና ኔ ተመካክረን ተመካክረን ብቻ የሆነ ቪዲዮ ነው ማወጣ ብላ ያን ምክር ከተው ነው በኋላ ያን ምክር ጊዜ ከወሰደ በኋላ ምን ታደርጋለች? አሁን እሷ ፕራይቬት የሆነ ላይፍ እያወጣች ሚዲያ ላይ እንትን እያለችው ነው ወደ ቻናሉ እያቀረበችው ነው ያልሆነ ነገር ማለት ስለዚህ በተደጋጋሚ እንግዲህ እናቴን ማይታችኋታል፣ ከአንዴም ሁለቴ በቃ መክረናታል፣ ታይ ብለናታል፣ ልሰማን አልቻለችም። እና ከአሁን በፊት እሺ ያልኳት በሀሳብ ተስማምታ ነበር። አሁን ግን የውድ ቤተሰቦች እንግዲህ እጅግ በጣም ነው እስካሁን ለነበረን ቆይታ የምናመሰግነው ቻናሉ ሊሸጠው ነው ጨርሻለሁ። ግን እሷ ያው ያወራውትን አይታለች፣ ማታ በቴሌግራም ምናምን ያወራውትን አይታ ነበር ግን እያለቀሰች ነበር። እውነት ለመናገር ማለት ነው በቃ አንዳንዴ የለመዳችሁት ያስለመዳችሁ የለመዳችሁት ነገር ነገር ነይ ለማንም እሷ ትምጣና እስኪ ማልቀስ ምንም

ምንድነው ውድ ቤተሰቦች፣ ያው እያያችኋት ነው። እውነት እያለቀሰች ግን ምን ላድርግ እማ ለምትነ ምነግርሽ ማሰኝሽ ምን ላድርግ ማራይ ምን ቤተሰቡ በቃ ምነግራትን እየሰማሽኝ ያለ አሁን ትናንትና። ያው እናቴ አሁን ታማ ተኝታለች። እራሱ ትናንትና ደህና ነበረች፣ ግን በቃ ልቧን ደንግጣ ስለነበረ አንዳንድ ሰዎች ተመካክራችሁ ነው የሚላለ። አይደለም ምከር አይደለም እሷ ምክር አታገኝ ዝም ብላ ራንክ መስሎ ከታያ ትሰራለች። እና ማዘር ራሱ በቃ አሪፍ ኑሮ ላይ ያለች እንደተኛ ስነቻው ራሱ አገልግሎ በቃ ተኛች፣ አልቻለችም። እና ታይ ያልኩ መክሬጫ እምቢ ብላኛለች፣ ምንም ማድረግ አልችልም። ያው ዋጋ እሄም በዚህ ስራ ሌላ ብር ትከፍቻለች፣ ይገባኛል። አንድ ቃል ልግባለች አሁን ውድ ቤተሰብ እናንተ ጋር ቃል ልገባላት የምፈልገው ነገር በዚህ ብር፣ እሱ ቻናሉ በሚሸጥበት ብር ስራ ከፍትልሻለሁ። የራስሽን ስራ ሚዲያ የሚያወጣ ስራ ታግሽ፣ በቃ ምንም እኮ የሚያስለቅስ ነገር የለም። ሚዲያ ላይ ነን፣ አሁንም ካሜራ ላይ ነን። አሁን ካሜራን እየሰራሁ እሷ እዛ ጋር እያለቀሰች ነበር። ምን ላርግሽ እኔ እኔ ምን ማድረግ አለብኝ ታዲያ? አንቺ ስትነገር ያሰኝ ምን አደረግኩኝ? የቱ ነው ፕራይቬት ፍራንክ ላይ አደረግኩ። በራሴ ላይ ነው። ፈጣሪ ደግሞ የልቤን አይቶ ያውቃል። ምንም እንዳማልሆን አውቃለሁ። ፈጣሪ የልቤን ዘና ያውቃል። በዛ ሰራው ማለት ሌላ ነገር ይመጣል ማለት አይደለም። እኔ ፍራንክን ልሰራቸው አሰብኩኝ። ፍራንክ ሰራው፣ የተለየ ሌላ መጥፎ ነገር አልሰራም።

አሁን ላይ ዝምራ ታንተልሽ ነው አይሆን በቃ ወይ ወድ ቤተሰብ፣ ከአሁን በፊት ያልሆነ ነገር አይዲያ ውስጥ አስገብታኝ ከሰባት ወር ከስምንት ወር በፊት እረ ወደ ዘጠኝ ወር ይሆናል፣ ሊሸጠው ነበር ታውቂያለሽ፣ አቡጊዳን አውርተ ነው ነበር። ከዛ ግን ሊሸጥ ብሎ እንደዚህ ቃል ገብታልኝ ነው የታውቁት። እውነቴን ነው የምነግራቸው፣ እውነት እሷ ፊት ነው የምነግራቸው። ግን አሁን ግን አልቺ አሁን ከልጁ ጋር አውርተን ጨርሰናል። አነሽ ነገ ወይም ከነገ ወዳ ርክክብ እናደርጋለን ብለዋል።

ልጆቹን በምናሳድግበት ሰዓት ለምንድን ነው ነገ ካሜራ ላይ የሚቀመጥ ነገር ያልሆነ ነገር የምትቀርጭ? ተደጋጋሚ ስህተት ነው እየሰራሽ። ከዛ በፊት አላስጠነቀቁሽም?

ሰው መ መፍቻ የሆነ ምንድን ነው እንደዚህ የሚባለው? እኔ ግልጽ ለመሆን ነው እንጂ በዚህ ልክ ማስተባበር ይጠበቅብኛል ካሜራ ላይ ነው። እናንተ ፍሮት ቤተሰብ፣ እሺ፣ የማየው ነገር አትፖስት ስትባል ለምን ፖስት አለችሽ? ይሄ እኮ ነው። እንዲሸጥ አሁን ቃል ገብቻለሁ ሰው ጋር ራሱ። ምንም ማልቀስ መጣውንም አወዳቸዋለሁ። ምንም ማልቀስ መጣውንም